ወይ አዋ ፍሷ ፍሰች አልተባለም? ዛሬ እንደ ትፍሳ በቃ ምንድን ነው ይሄ? ያሳፍራል እንዴ! በልቶማ ይፈሳለ እን እንዴ እንደው ነውር የሆነውንም ያልሆነውንም ጀማል ግን ሚዳለ ታውጣ። በነገራችን ላይ ይሄ በእርግጥ ነውር ነው፣ ግን በልቶማ ይፈሳ የለም። በዚህ አንግቷ ልታስደፋት አትችልም ማለት ነው እንዴ። ግን ይሄ ማለትህ ችግር የለው በል ከመሰለህ ማለት ነው። ልጅ ፊት ግን ይሄ ማለቱ ጥሩ ነው። አይ ውርደት! አይ ውርደት! አይ ውርደት! ሀዋ ፈሷን ፈሳች። አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ ውድና እየተከበራችሁ የኔ ቻናል ቤተሰቦች፣ ሁላችሁንም በያላችሁበት ሰላማችሁ ብዝትር ርፍ ይበልልኝ። ለቻናል ያድ ሲሆናችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ የቻናሉ ቤተሰብ ተሆኑ ዘንድ በትትና አጠይቃለሁ ማለት ነው። ነባር ቤተሰቦች ቪዲዮ ላይክ፣ ሼር እያደረጋችሁ አበረታቱ ለማለት ወዳለው ዛሬ መጥቼላችኋለሁ ማለት ነው። በድጋሚ ከስንት ቀን በኋላ እንግዲህ በነ ሀዋ ደግሞ መልሼ ተመላልሼ እየመጣው ነው ማለት ነው። መንቢል ጥሩ ነው። ጀማል አይ ጀማል ጀማል አንዳንድ ትሳሳት አለህ፣ በነገራችን ላይ ፕራንክም ቢሆን በእርግጥ ፕራንክ ነው። ፕራንክ ነው ብልሃታል። ፕራንክ ነ ያደረካት ግን ፕራንክም ቢሆን እንደዚህ አይባለም። እውነት ነው በእርግጥ ስንት አንዳንዴ ትልልቅ ሰዎች ናቸው። በቃ ልጅ ፊት ደግሞ እንደዚህ ማውራቱ ተገቢ አይደለም። እንደ እኔ ልጅቷ እንደምታይዋት እናቴ ፈሷን ፈሳች እንደዚህ አፍንጫዋን ትይዛለች ማለት ነው። ስለ ስላችሁ ጀማል፣ ልጅ ፊት ብዙ ጊዜ አስተያየት እየቀረበባችሁ ነው። ልጃችሁንም እሰዋፍ አትክተቷት በነገራችን ላይ ማለት ነው። ቅበም ናት። አላህ ያሳደግላችሁ ግን ጥሩ አይደለም። እንግዲህ ዛሬ ጀማል ምን ቢል ጥሩ ነው? ሀዋን ፕራንክ ሲያደርጋት ማለት ነው ፈሷን ፈሳሽ ብሎ ነው ፕራንክ ያደረጋት ማለት ነው። እንግዲህ የስራው ባህሪ ነው፣ በእርግጥ ስራ ነው። ግን ብዙ ፕራንክ የሚደረጉ ነገሮች አሉ። አንዳንዴ እንደው ዶላርም ቢሆን ትንሽ ዘለል ያለ ነገር አትናገሩ። እንዲህ ሀዋን ፈሷን ፈሳች አላለም። ከዛ ምን ብትል ጥሩ ነው ልጅቷ ቀበል ብላ? እናት ለማንጎ ላይ ፈሷን ፈሳች አለ። እፍፍፍፍ ብላ እንደዚህ እጇን ትይዛለች እናቷን ልትሟታ። ጥሩ አይደለም። ከትንሽ ስርዓት ከትንሽ ይጀምራል ስርዓት። ልጆች ስርዓት የምትይዙት የምታስይዙ ካሁን ጀምሮ ነው። የልጆች ደግሞ አእምሮ በጣም ፈጣን ነው። አስባችሁታል፣ አይረሱም። በቃ ይህንን አሁን እያደረጉ ያለው ነገር ነው። ይዘው የሚያድጉት ማለት ነው። ፍራንክዬ ይሄ በእርግጥ እናንተን ይሄ ለራሳችሁ እናንተ እኛ በዚህ አንሳደብም። በእርግጥ አስተያየት መስጠት ግን ግድ ነው። መጥፎም ሰራችሁ ጥሩ አስተያየት መስጠታችን ግድ ሆኖ ሳለ ግን ጀማል ፕራንክ ባለፈው እሷ ውሃ ደፍታ ፕራንክ አደረገችው ማለት ነው። ያን ብድሬ እርመልሳለሁ ብለህ እሷ ምንም ችግር የለውም ውሃ ደፋች ብሻይ ነው ብላ ይሄ አያስቀይም ለተመልካችም ሆነ ለማንም፣ ግን ለእናንተ አሁን አንተ የልጆችት እናት ናት የሚዳ ላይ ፈሷን ፈሳች ብሎ በእርግጥ ይ ብትፈሳም ችግር አለ የእውነት እውነት ፕራንክም ባይሆን ብራንክ ባይሆን ብትፈሳል ትፍሳል ምን በልቶ ማይፈሳ የለም። አንተም ትፈሳለህ። ታዞጠዋለሁ እንዴ? ምን ማለት ነው? ለይኑ ከአንተ ቂጥ ማር ነው እንደሚቆረጠው አሁን በዚህ አዋረድኩ መስሎ አንተ ብራንክ ቢሆን የምር ትንሽ አፍ ላይ ይከብዳል ማለት ነው። እና ስለዚህ አንተም ትዘርጠዋለሁ። አይደንቃትም ብትላትም ማለት ነው። የእውነት ብትላትም በፊት ግድሷ በእርግጥ ደንግጣለች። የእውነት መስሏት በቃ ትሸቻለሽ ሰርቶ አዱ አንዳንድ አንዳንድ ፍራንግ የሚባል ነገር አቤት! ትሸቻለሽ እናቴ ትሸቻለሽ። ልጅቷ ደግሞ የምር ቁም ነገር። ከልጅቷ ፊት ግን እንደዚህ ወጣ ያለ ነገር ባትሰሩ ደስ ይላል። ይሄ የምን ጊዜ ማስተያየታችን ነው? ሁል ጊዜ እየነገርናችሁ ነው። እውነት ወላሂ በጣም ይደብራል። የልጅ አምሮ ፈጣን ነው እስከ ዘላለም ትምህርት ቤት ሁሉ ሂዳ እናቴን አባቴ እንደዛ አደረጋት እያለኝ፣ ትምህርት ቤት ሁሉ ታወራለች። ገብተዋል። እናንተ በምኒቱ በምኒቱንም ምኒቱን ምኒቱንም ለቃቅማችሁ ሰርታችሁ ዶላሩ መምጣቱን ብቻ አችዩ። በእርግጥ ለብቻችሁ ቢሆን ብትሰሩ ታዲ ችግር የለውም ግን ልጅ ፊት የመስራት የምር ቁም ነገር ጥሩ አይደለም። ይቺ ልጅ ነገር ከሰዎችም ከጓደኞቿ ጋር ትምህርት ቤት ስትደባለቅ ልጅ ስለሆነች እሷ የእውነት ይሁን የውሸት ይሁን አታውቅም። እናንተ ያላቸዋትን ስለሆነ የምትከተለው ነገ ትምህርት ቤት ሂዳ የኔና ፈሷን ፈሳሽ ትላለች ማለት ነው። እናንተ ቪዲዮ መስራታችሁ ለቪዲዮ መሆኑን የማያውቁ ደግሞ ብዙ ሚዲያ የማይከታተሉ ሰዎች አሉ። እና ያንን ነገር እውነት አድርገው ተግባራዊ አድርገው ደግሞ ልጆቻቸውን ሂደው የሚያወሩትን ደግሞ ሌላ ሌሎች ወላጆች ደግሞ ይሰማሉ። ነውር ነው፣ እውነት ነው። ልጅ ፊት እንድዛ ትስሩ፣ ብቻችሁን ስሩ። ምክንያቱም አንተ ፕራንክም ባይሆን ባይሆን የእውነትም ቢሆን ብትፈሳ አይደንቅም፣ እና የማይፈሳ የለም ምግብ የበላ የጠጣ ሰው የማይፈሳለ። እንዲ እንደ አንተ አትፈሳም፣ ትዘርጠዋለህ፣ እግርህን አንስተህ እንደ ፈረንጅ ትትፈልግ ማለት ነው። ስለዚህ ይሄ የፈሱ ጉዳይ ምንም በዚህ አሁን አንተ አስደንግጠ ፕራንክ ያደረግኳም ስለሆነው እንጂ፣ ሀዋ ደግሞ በዚህ የእውነትን ቢሆን እንኳን ለፕራንክ ቀርቶ የእውነትን ቢሆን በእርግጥ አትደንግጭ። ምን ያስደነግጥሻል? ምክንያቱም ገልቶ ማይፈሳ የለም። በቃ እንዲህ ግን እኔ ትንሽ ቅር ያሰኘኝ በዚህ ፕራንክ መደራረጋችሁ ሳይሆን ከልጅቷ ፊት እንደ አይነት ፕራንክ መስራታችሁ ትንሽ ይደብራል። እውነት ነው፣ ትንሽ ይደብራል። ምክንያቱም ከልጆቻችሁ ፊት ሊሰሩ የሚችሉ ቪዲዮዎች ስርዓት ያላቸው መሆን አለባቸው። በቃ ከልጅ ፊት የሚሰሩ ቪዲዮዎች በቃ ልጆችን ሊያስተምሩ የሚችሉ በቃ እንደዚህ ነው። ይሄ ቢሆነ በቃ እንደዚህ ቆንጆ ራዕይ ይዛችሁ ነው ትመጡት፣ ልጃችሁን ይዛችሁ መምጣት። አሁን ለምሳሌ ቡና እያፈላችሁ እዛ ጊዜ ስትመጡ በጣም ቆንጆ ነገር እንደዚህ እንደዚህ ነው ያኔ ስርዓት ምን አይነት ስርዓት እንዳለ ስርዓት መያዝ እንዳለባቸው። ይሄ ቢሆን ስለ ቡና አፈራርሽ አጠቃላይ ብታወሩ እንደዛ ልጅ ፊት ደስ ይላል። ይሄ ግን ጋጠወጥ ነገር። ልጅቱ እንደምታዋቱ ገማችን ሸተተች እንጊያላ ፋሰት ትይዝ ነበር። እና ይህ ምን ማለት ነው? ጀማሌ ምር እንደው ባለፈው ደስ አሰኛችሁን በቃ ፍቅር በፍቅር ሆናችሁ ማለት ነው፣ በአበባ ቤታችሁ አሸብርቆ። ከዛ በኋላ ደግሞ እንጃ ፍራንኩ ትርኩስኩስ ፍራንክ እንዴት እንደሚመጣላችሁ ራሱ እኔ አላቅም እና ፍራንክ ነው ያደረግኩሽ አላት። በኋላ የምር ሀዋ በጣም ደንግጣ ነበር። ሸተትሽ ሲሏት ሸተትሽ ሲል ልጅቱን ብድግ ብላ ሸተትሽ ፈሳ ፈስቷን ፈስታ ሲላት ደግሞ ፈሷን ፈስታ ማንጎ ላይ ፈሳችበት አለች። መረ እንደ ዛሬ ልጅ ግን እና የዛሬ ልጅ እንደውም እዛው በቃ በስለው ነው የሚወጡት። ሆድ ውስጥ እንኳን አይደለም። እንደዚህ አይነት አስተያየታዋቸዋቸው ማለት ነው እና ጀማል የምር ልጅቷን ታበላሻታለህ። ነገ ይቆጭሃል ከልጅ ፊት በቃ ጋጦ ወጥ ቪዲዮዎችን አትስሩ ለማለት እንወዳለን። ሀውዬ እንግዲህ ደንግጣ ነበር፣ ፕራንክ ነው ስትባል ተሽሏታል። ፕራንክ ነው ብትባልም እንግዲህ ሚዳ ላይ ነው እና ይህ ነገር የሚወጣው ፈሷን ፈሳይ ማለት በጣም ትንሽ ይዳብራል። ሀት ደንግጭ፣ ሁሉም ይፈሳል፣ የማይፈስ የለም በቃ እና ስለዚህ ምንም ችግር የለውም። ይሄ ያለን በልቶ የማይፈሳ የለም ማለት ነው። ያው እንደ እናንተ አደባባይ ላይ ማያወጡትም ማለት ነው። ዳንዳንዴ የሚገርም እኮ ነው። እንኳን ዘረጥሽው ከፈሳሽም፣ እንኳን ዘረጥሽው እሰይ በቃ ተፈለገ ይፍሳሱ ለራሱ ዝም በይው ዋውዬ እና ውድ ኔ ቤተሰቦች ዛሬ ያስኩላችሁ መረጃ እዚሁ ላይ ይጠናቀቃል ማለት ነው። ቀጣይ ቪዲዮ እስከምንገናኝ አሰላሙ አለይኩም ወረህመቱላህ ወበረካቱ።